በመጀመሪያ እንኳን ደስ አለህ። ለማሸነፍ ምን ተሰማኝ? በጣም ደስ ብሎኛል። በጣም አመሰግናለን። በጣም የጂ ኮር አሸናፊ በመሆንም በጣም ደስተኞች ነን። ማስተላለፍ የምፈልገው መልዕክት ካለ ወዳችኋለሁ ሁላችሁም ከጎኔ ለቆማችሁ ወዳችኋለሁ። አባቴ፣ እናቴ፣ ቤተሰቦቼ ሁላችሁም ስለተማመናችሁብኝ አመሰግናለሁ። ጓደኞቼ ሁላችሁም አመሰግናለሁ። የኢትዮጵያ ሕዝብ አመሰግናለሁ። ሳይደክማችሁ ቪዲዮ ለሰራችሁ ስለ እኔ በጣም አመሰግናችኋለሁ። አሪፍ ሚሞች ለሰራችሁ አመሰግናችኋለሁ። ለመረጣችሁም፣ ኮመንት ላደረጋችሁ፣ ላይክ ላደረጋችሁ፣ ሼር ሪፖስት ላደረጋችሁ ሁላችሁም ከልቤ ነው የምወዳችሁ። እንግዲህ እኔ ሁሌም ስህተት አልሰራም ማለት ስህተት የምሰራባቸው ጊዜቱ ጊዜያቶች ሊኖሩ ይችላሉ። ያጠፋው ከመሰላችሁ በጣም ይቅርታ አድርጉልኝ። እወዳችኋለሁ። ፍቅር ነው የምፈልገው፣ ሰላም ነው የምፈልገው፣ መከባበርን ነው የምፈልገው። እወዳችኋለሁ። እግዚአብሔር ይመስገን። እናመሰግናለን። ሰላም እንደምን ናችሁ? አይ እግዚአብሔር ይመስገን። በሁለተኛ ጊዜ በማሸነፍ ምን ተሰማህ? በጣም ደስታ የተሰማኝ ነው። ተመስገን። ለሶስተኛ ጊዜ አሸንፋለሁ ብለህ ታስባለህ? ማሰብ ብቻ አይደለም፣ አምናለሁ። እሺ መጀመሪያ ኖሚኔት መደረገን ስታይ ለማን ነው የተናገርከው? መጀመሪያ ምን አልሽ? እንደገና ኖሚኔት መደረገን ስታውቅ መጀመሪያ ለማን ነው የተናገርከው? አይ ቲንክ ሁሉም ሰው አውቋል ባንዴ። እውነት ለመናገር ግን እኔ ለእናቴ ነገርኩኝ፣ ለአባቴ ነገርኩኝ። አንተስ በጓደኛ እኔ በጣም ደስ ያለኝ ሰው ቃላቱም እራሱ የለኝም ሰው፣ በጣም ነው ደስ ያለኝ። ሶስተኛውንም ገና እንወስደዋለን የነደንም ነው እነዚኛላ የነደነእንዲሁስ በመጨረሻ ማስተላለፍ የምፈልገው ነገር ካለ ማስተላልፈው፣ ነገር ያው ተመስገን አመሰግናለሁ፣ አመሰግናለሁ ህዝቡ አመሰግናለሁ፣ ለመረጡኝ ሰዎች ቤተሰቦቼ ያመሰግናለሁ፣ ለሚወዱኝ ሰዎች ሁሉ። የጂ ፓወር አዋርድን አሸንፋለሁ ብለህ ታስባለህ? ደፍንልኝ ምን እንጠብቅ በቀጣይ ክሬቲቭ አዋርድ ላይቭ ስትሪም ይበላዋለሁ ኔክስት፣ ዘንድሮ ውጪ ነበርኩኝ፣ ያ አልተሳካም። ኔክስት እንበላዋለን። ለማሸነፍ ምን ተሰማ? በጣም ደስ ብሎኛል፣ አመሰግናለሁ። ለአድናቂዎች ማስተላለፍ የምፈልገው መልዕክት እወዳቸዋለሁ። አብረን እንሰግጣለን፣ አብረን እንፈምሳለን። ፍርሃት የሚባል ነገር የለም ካሁን በኋላ ዝግጁ ነን ለማሸነፍ። አመሰግናለሁ። በማሸነፍ የምንሰማ በመጀመሪያ እንኳን ደስ ያለው፣ በጣም እንኳን አብሮ ደስ ያለን። ደስ ብሎኛል፣ በጣም አልጠበኩም ነበር መጨረሻ አልጠበኩ ነበር። እግዚአብሔርን አልጠበኩም። ምን የሚጠሩት እያልኩ ነበር። በጣም ደስ ብሎናል እኛን በማሸነፍ ከወደፊት፣ ከአንተ ምን እንጠብቅ? ይህ ሽልማት እንግዲህ አደራ ነው እና ከነስህተትሽ፣ ከነጉድለትሽ ኢምፐርፌክሽን እና ከዛ አብሮ ነው የሸለሙሽ፣ እና ያንን እያስተካከልኩ መሄድ ጥሩ ይመስለኛል። በዛ ነው ለጀማሪ ቲክቶከሮች ምን ምክር ትሰጣል? አጭሩ ቃል ያው ቢ ኮንሲስተንት እንደ ቢ ኮሚትድ ነው ምለው ኔ ማለት ነው። ያው በጣም አስቸጋሪ ነገሮች ይገጥማሉ፣ ግን ያው ቻል አድርጎ ስራ አይደል፣ እኔ እንደ ስራ ነው ማየው። ሰው ብዙ ጊዜ ድንጋይም ፈልጦ እንጨትም ፈልጦ ይኖራል እና ገንዘብ ተገኝቶ በስራ እስከተሰራ ድረስ ጫናውንም ሸከም አድርጎ ኮሚትድ ሆነው መስራት ይሻላል ብዬ አስባለሁ። በጣም እናመሰግናለን። እንኳን ደስ አለ። በድጋሚ ቴንክ ዩ አመሰግናለሁ። ቴንክ ዩ በመጀመሪያ እንኳን ደስ አለ። እንኳን አውሮ ደስ አለ። አሸናፊ በመሆን ምን ተሰማ? ትንሽ ፍርሃት ነበር። ቢከዚ መረክ ይለውጥ ሺህ አውርቼ አላቅም። ጉዞ በማውራት ቢያቀኝም ያው ትንሽ ማይክ አውርቼ አላቅም። በጣም ደስ የሚል ስሜት ነው ያለው ያ የሰራሽበትን ስታዩ አምሳ ፖስት ስትደረግ በጣም ደስ ይላል፣ ደስ ይላል በጣም ለአዲስ ቲክቶከሮች ምን ማስተላለፍ የምትፈልገው? መልካታል አ ሰዓቱ አረፈ ደም። እንዲያውም አሪፍ ሰዓት። ቲክቶክ ዩቲዩብ የዛሬ 10 ዓመት የትም አይሄድም ሰው። አሁን ላይ መጀመር ከፈለጋችሁ ጀምሩ፣ በርቱ፣ ጠንክሩ። ትምህርት የምትማሩ ከሆነ ጎን ለጎን ለማስኬድ ሞክሩት። ትምህርት ማቆም አይጠበቅባችሁም። ሌላ ስራ እየሰራችሁ በጎን ማስኬድ ይችላላችሁ። ቲክቶክ ዩቲዩብ እንደልባችሁ ምሰሩ፣ ስራ ስለሆነ ያ በርቱ።

ይችላል እም ደስ ብሎኛል። ዝግጅቱም ደስ ይላል። ጠብቀህ ነበረ ኦፍኮርስ እንኳ ደስ አለህ። አሸንፋለሁ ብለህ ኤክስፔክት አድርገህ ነበር? በእርግጥ ቦት እየመራው ነበርና፣ በዚህ አጋጣሚ ቅድም ነርሰ ር መሰግባቸው ቦታ ያደረግኝ ሰዎችን በጣም አመስገን እንፈልጋለን። ኮምፒቲሽን ይኖረዋል፣ ግን የመራው መሆኑ ትንሽ ተስፋ እንዳረግ አርጓል። በማሸነፍ የምንሰማ ወይ በጣም ደስታ ነው። በጣም ደስታ ሶ ከዚህ በኋላ ካንተ ምን ኤክስፔክት እናደርጋለን? ያው ዳንሱን ሞር ማሳደግ የተሻለ ማድረግ ነገሮችን መጨማመር ነው፣ ሻይን እያደረጉ መሄድ ነው። ቴንክ ዩ እሺ። ቴንክ ዩ እሺ። በጣም ደስ አለኝ። በጣም ነውድ ስንት ጊዜ የሆነ ቲክቶክ አመት አመት ከስሮ በጣም ደስ ይላል። በጣም እናመሰግናለን። በመጀመሪያ እንኳን ደስ አለህ በማሸነፍህ። ምን ተሰማክ? ያው የተሻለ ነገር ከዚህ በኋላ መስራት እንደሚችል ለራሴ ማሳምንበትን አጋጣሚ እንዲፈጥረልኝ ከዚህ በኋላም ደግሞ ጥሩ ጥሩ ስራዎችን ሰርቼ ሆነ ጥሩ ነገሮችን ለማግኘት ተስፋ አለኝ። ተስፋ ነው የሆነኝ። በአጠቃላይ አሸንፋለሁ ብለህ ካስበክ ነበር ሐቅ ለማውራት አላሰብኩም፣ ከምንም ላይ ያለው ብዬ ነው ያሰብኩትኝ፣ ግን ደግሞ ላይ እዚህ መጥቼ ያለውን ነገር ማየት ወደ ፊውቸር የሆነ ጥቅም ያመጣልኛል ጥንካሬም ይሆነኛል ብዬ ስላሰብኩኝ ነበር የመጣሁት። እግዚአብሔር ይመስገን ዝም ብሎ አልሸኘኝም፣ መጥቻለሁ፣ አግኝቻለሁ። ወደፊት በለፊት ካንተ ምን ጠብቅ? ከኔ ጥሩ ነገር ጠብቁ። በጣም ነው አመሰግናለን። እንኳን ደስ አለክ። ኦን ቢሃፍ ኦፍ በረከት እንኳን ደስ አለ እንኳን አብሮ ደስ አለክ። ምን ተሰማ በማሸነፍ እኔ እኔ አሸነፍኩት የመሰለኝ እንደዛ ነው። በጣም ደስ ብሎኛል። በጣም ስሜቱ ደስ የሚል ነው። ቤኪ መች አሸንፈሻል፣ ይገባሻል። እንኳን ደስ አለ በረከት። እና መሰግናለሁ። ማሸነፍ ምን ተሰማ? በጣም ነርቭስ ነው። አዎ፣ ስቴጅ ላይ ስም አሸንፋለሁ ብላ አስበህ ነበር? ያ ነገራችሁ የለ እንደ ቅድም እርግጠኛ ነበር። እሺ በስተመጨረሻ ለአድናቂዎች ማስተላለፍ የምትፈልገው መልእክት ሁላችሁንም በጣም አመሰግናለሁ። በጣም ነው የምወዳችሁ። ቴንክ ዩ ሶ ማች። በሶስተኛው አብራችሁ እንደምትሆኑ ምንም አልጠራተን። እናመሰግናለን በጣም በጣም እንዴት አይ ሹ ፕሮግራም ሙሉ ፕሮግራሙን ዲፓርት ኦኬ ነው የሚያምረው። በጣም ኤክሳይትድ ሆኛለሁ። ኔክስት ይር እንዴት እንደሚሆን ደግሞ በጣም ኤክስፔክቴሽናችን ሃይ ነው የሚሆነው። ከዚህ የበለጠ ከዚህ የበለጠ ነው በጣም በጣም